ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ። ፈጣሪ መስገን። እንግዲህ ሰምታችሁታል። በጣም የሚያሳዝን በየቀኑ በቃ የሚያሳዝን ነገር ነው የምንሰማ። ይሄ የባሰ ነው ስንል ከሱ የባሰ ይመጣል። ጌታ ምስክሬ። ምንድን ነው የሚሻለው? የኢትዮጵያ ሕዝብ፣ የኢትዮጵያ ሴት፣ ምንድን ነው የሚሻለው? ትዳር እኮ መቀደሻችን ነው እንጂ መገደያችን አይደለም። ለምንድን ነው ግን? ለምን ለምን ግን እግዚአብሔርን ለምን? እኔ እንጃ ማርያምን፣ ልቤ የቆሰለ እውነት፣ እኔ ውይ! በኢየሱስ ስም የምር፣ ማርያምን እንዴት እንደሚያሳዝን ብታዩ እግዚአብሔርን ልባችሁ ነው የሚሰብረው። እና ግን ለምን ለምን ቤት ስም ማርያም ምንድነው? ምን ብለው ምንድነው? ምን ማለት ምንድነው? ማለት ያለበት ምንድነው? መባል ያለበት አረ፣ የኢትዮጵያ መንግስት፣ እግዚአብሔር ማለት ከፈጣሪ በታች ለሀገሪቱ ያለችው መንግስት ነው አይደለ? ሀገሪቱ ውስጥ ያለው መንግስት ምንድነው? ቆይ እኔ እንጃ አላውቅም። ሰው ሲኖር እኮ ነው፣ ትዳር ሲኖር ነው አይደለ? ሀገር ሀገር ባዶ መሬት አይደለም እኮ ሀገር የምትባለው እንግዲህ፣ ሰምታችሁታል። እኔ ማርያም ፀጉሬን እየተሰራውኝ ማለት ነው ያው ሁሌም ስለምከታተለው ሸገር ኢንፎ ማለት ነው ላዳምጦ ፀጉሬ ነው የተሰራው ብዬ ነው እንጂ ማርያም ርዕሱን ራሱ አላነበብኩትኝ። እና በጣም ነው የሚያሳዝነው። ለዛው ህፃን ልጁን ቁጭ አድርጎ እናቱን ሲገላት፣ ህፃን ልጁ ቁጭ አድርጎ ነው የገደላት እናቱን ማለት ነው።

የሰው ልጅ መከራ ግን ማርያምን፣ የሴት ልጅ መከራ ግን መቼ እንደሚያበቃ አላውቅም። ኢትዮጵያ ውስጥ ይገላሉ። ከዛ አቺ እግዚአብሔር ይመስገን ልጁን ቁጭ አድርጎ ነው ይሄ የገደላት፣ እናቱ የእሷን እናት ማለት ነው። ከጨውሽ አንቺንም ልጅሽንም ነው መገለው ሲላት ነው እናቷ፣ ልጅ ከምትገደል ብላ አልጨዋችም። የእውነት ማርያምን የኢትዮጵያ ሕዝብ አሁን ይሄን ሰምታችሁ ዝም ካላችሁ ማለት ነው፣ በቃ እናቴ ትሞት እኔ አላችሁ እኔ። በቃ ተስፋ አለን ብዬ አላስብም። በጣም ነው የሚያሳዝነው። ጌታም ስከይ በጣም ነው የሚያሳዝነው። በጣም በጣም ነው የሚያሳዝነው። ማርያምን በጣም ሰላማዊ ሰልፍ መውጣት ካለብን እግዚአብሔርን በየሀገሩ ያለን ኢትዮጵያውያን አሁን ነው። እናቴን ይኸው ገና ስራ የካቲት ስንት ነው፣ እንደዚህ ያደረጋት ማለት ነው። ወር ባልሞላ ውስጥ ስንት ሰዎች እንደተገደሉ ሲጀመር የአስራ አንድ ዓመት አሁን አሁን አ ለሚሰማት ነገ እያደገች ስትመጣ ምናምን ነው በደንብ ፊልም የምታድርገው ማለት አስባችሁታል። እኛ እንኳን ትልልቆቹ አንችልም እንደዚያ ሰው በፊት ለፊቱ ሲገደል ማየት ሲወጋ ማየት አይደለም። ይሁን እኔ እንጃ። እኔ በፊልም እንኳን ያየሁት የሆነ ክፉ ነገር አላይም። በፊልም እንትን ይለኛል። አይደለም እናታችሁ ስትገደል ቁጭ ብላችሁ ስታዩ፣ ምን አይነት ምን አይነት ምን አይነት ስሜት እንደሚሰማችሁ አስባችሁታል? በኢየሱስ በኢየሱስ በኢየሱስ እግዚአብሔር ምስክር፣ እኔ አላቅም። እምትነግሪኝ ነገር አለ፣ እምትነግሪኝ ነገር አለ። እኔ ላይቺ ታደርጋለሽ ምናምን እያለ አንተ ምንም አልገባት ምናምን ሁላ አለ፣ እንደዚ ሲላት ማለት ነው። እና እኔ አንደኛ ደረጃ የእውነት ራስ መተማመን ይኑራችሁ። ራስ መተማመን ከሌላችሁ ለምን ታገባላችሁ? ግዴታ አይደለም ማግባት እግዚአብሔርን ግዴታ አይደለም ግዴታ አይደለም በቃ፣ አለማግባት አግባት ትችላለህ። እና በጣም ነው የሚገርመው። በኢየሱስ ስም እንዴ በመድኃኔዓለም ስም አንተ እኮ ወንድ ነክ ብትሆን እንኳን እንዶች ይትራሱ ብታደርግብ ወንድነት ትተህ ሄድ። በቃ አለቅ። ለምን እየተጠራጠርክ ትኖራለህ? በኢየሱስ ማርያም በጣም ነው ይሄ ደግሞ በጣም ነው የሚያስደግጠው። በጣም ነው የሚቀፉ ለመስማት እንኳን እግዚአብሔር ምስክሬ በኢየሱስ እና ለተም እኔ ይሄን ሰምቼ ዝም ማለልኝ ብዬ ነው ቪዲዮ የሰራው ያለሁት፣ ጌታ እንጂ ለምን እንደዚህ አይነት ነገር ራሱ ቪዲዮ መስራት አልፈልግም። በኢየሱስ በጣም ነው የሚሰቀጥተው። በጣም በጣም በመታን ያለን በቃ ትዳርን እንድንፈራ እንድንፈራ፣ ትዳር የሚባል ነገር ኢትዮጵያ ውስጥ አይደለም እኔ እንጃ። በዚህ ሁኔታ እግዚአብሔር ትዳር በጣም ነው የሚያስፈራ፣ ማርያምን በጣም ነው የሚያስፈራ ትዳር ነው ያለው በጣም እንዴ እኔ ለመገደል ነው እንዴ ትዳርን የምታገቡት? ማንም ሰው እኮ ለመገደል ፈልጎ አይደለም ትዳር ትዳር ውስጥ የሚገባው። እንዴ በኢየሱስ ምን ባደረገችው የፈለገች ይታደርግ የፈለገ የፈለገ ወንድ ጋር እራሱ ብትሄድ መገደል የለባት እንዴ! ከእግዚአብሔር ስራው የስራው የእጇን ታገኛለች ምን አይነት ሀረመኔ ምን አይነት ሀረመኔ ነው ይሄ። ደብረዘይት ላይ የተደረገ ነገር ነው ይኸው፣ ቅርብ ጊዜ ውስጥ ማለት ነው። ቀነኔ ራሱ ከሞተች 17 ቀን ሆኖታል እ አይነው እን የቀነኔ ወንድምም ሲናገር ሰምታችኋል ቪዲዮ ውስጥ ማለት ነው። ምን ሲል እንደነበረ ምን ሲናገር እንደነበረ ማለት ነው። ይሄ ቀና ነበረ እና ከዛም ደግሞ እኛ ብዙ ነገር ተናግሯል የቀነኔ ወንድም። ምንም አትሸፋፍኑት፣ ሟች ናችሁ ነገ ማለት ነው ሟች ሟች። አንተም እንደሷ ትሞታለህ። አፈር ብሉ። የሰውን ሀቅ የምትደብቁ አንድ አይነት ቆሻሾች ናችሁ ሲጀመር። የሰውን ሀቅ የምትደብቁ እግዚአብሔር በቁማችሁ ሲኦል ያውርዳችሁ እናንተ ጫታሞች ማለት ነው። እናቴ ትሙት ጫታሞች። እናንተም እንደሱ አይነት የእሱ ቢጤ ናችሁ ሲጀመር ማለት ነው። የሰውን አቂ የምትደብቁት ማለት ነው። በአይናችሁ እያያችሁ ምን አይነት ሰው እንደሆነ እንግዲህ የቀን ወንድም ሲናገር ሰምታችሁታል። ሁላችሁም ላይ ላይ ቁጭ ብላችሁ ስታዳምጡት ነበር። እኔ ሲደርስ ግቢ እንትኑ እየታጠበ ነው አለ። ሌላ ጊዜ እኔ ጋር ነው የሚደውለው፣ እኔ ጋር ለምን አልተደወለ ብሎ ሲናገር ነበር። እግዚአብሔር በቃ ሟች ናቸው? ሟች ናቸው። አንተም እንደሷ ስጋ ለባሽ ነው፣ ትሞታለህ እናቴን ትሞታለህ ዛሬ አቋም ብትደብቅ አንተም አሟሟት እንዴት ነው የቃይል አሟሟት ይሻላል እንደውም ከአንተ አሟሟት ማለት ነው ትሞታለህ ፍትህ ፍትህ ፍትህ ለሴቶች በየቀኑ በትዳር ምክንያት ስለሚገደሉት ሴቶች ማርያምን ፍትህ መንግስት ዝም ማለት የለበትም ማርያምን መንግስት ዝም ማለት የለበትም በዚህ ሁኔታ አረ በኢየሱስ የኢትዮጵያ መንግስት የት ነህ? በማርያም እንደው ሴት ልጅ አለ ካንተም የት ነህ እንዴ? ፈጣሪ በጣም እኮ ነው የሚሰቀጥጠው። በየቀኑ የምንሰማ ነገር በጣም ነው የሚሰቀጥጠው። እናቴ ትሙት በጣም ነው የሚሰቀጥጠው። እንዴ በፈጣሪ እናቴን ግዴታ እኔ እና አንቺ ቤት መድረስ የለበትም። እናቴ ትሙት ፈጣሪ ወያሮ እንዴ! እኔማ ኢትዮጵያ መንግስት ካልሰማ የዓለም መንግስት ይስማን። በቃ ዝም አትበሉ፣ ማርያምን ዝም አትበሉ። እንዴ ትዳር የምንገደሉበት ነው እንዴ ነው?